ክርስቶስ ተንሳ ሙታን በአብይ ሀይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜስ ኮነ ፍሳሐ ወሰላም ክቡራን የወንጌል ሚዲያ አድማጮችና ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ የአብ የወልድ የመንፈስ ቅዱስ ሰላም አንድነት ፍቅር ያላችሁበት ለሁላችሁ የሚድረሳችሁ ዛሬ በወንጌል ሚዲያ ዝግጅታችን ቃል በገበቡት መሰረት ረቡዕ አልአዛር በሚል ርዕስ ይዣላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁን ቆዩ። ቀለል አድርጋችሁ ላይክ በማድረግ እንድትጀምሩ ታሳስባለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የቤተ ክርስቲያናችን ሊቃውንት ከሚያስተምሩባቸው ማስተማሪያዎች አንዱ በአራተኛው ቀን ረቡዕ አልአዛር ወይም ደግሞ ትንሣኤ አልአዛርን በማሰብ ነው። እንግዲህ ይህን ስናይ የጥንት የቤተ ክርስቲያናችን ሊቃውንት በእውቀት የረቀቁ አቅም ያላቸው ጥበብ ያላቸው ፍላጎትም ያላቸው ብቃቱም ቅድስናውም የነበራቸውና ተሰሚነትም ያላቸው አቅም ያላቸው ናቸው። እነዚህ ሊቃውንት አሁን እንደምንሰማው አይደለም። አሁን የምናየው በቤተ ክርስቲያናችን ውስጥ አብዛኛው የማፈያ ቡድን ነው አሁን የሚመራው በበላይነት፣ እንጂ ሊቃውንቱ አይደሉም። ሊቃውንቱ ከታች ነው ያሉት። አቅምም ፍላጎትም ቢኖራቸውም ግን ተጭነው ከታች ነው ያሉት እና ይሄ ምዕመናን ማወቅ ይገባቸዋል ማለት ነው። እና የቤተ ክርስቲያናችን ሊቃውንት ከሰሯቸው ስርዓቶች አንዱ ትንሣኤ የአላዛር የአላዛር ትንሣኤ የሚባለው ነው። የአላዛር ትንሣኤ ደግሞ ጌታችን ኢየሱስ ክርስቶስ በተነሳ በአራተኛው ቀን ወይም ደግሞ የክርስቶስን ትንሣኤ ባከበርን በአራተኛው ቀን የአላዛርን ትንሣኤ እንድናስብ የቤተ ክርስቲያናችን ሊቃውንት አስተምረውናል ማለት ለምንድን ነው ወደዚህ ሊመጣ የቻለው በምን ምክንያት ነው? የሚለውን ሲባል ተመሳሳይ የሆኑ በዓላትን ተመሳሳይ የሆነ ምስጢር ያላቸውን ተመሳሳይ ይዘት ያላቸውን አንጻራዊ በሆነ ምክንያት እንድንረዳው ቀለል ብሎን እንድንማረው ነው። ለምሳሌ የቃና ዘገሊላን በዓል በጥምቀት ማግስት እንድናከብር ያደረጉትን ከየካቲት ወደ ጥምቀት እንደወሰዱት ይህንም ደግሞ ከነበረበት ከመጋቢት 18 ነበር የተነሳበት። ከእርሱ አስነስተው አምጥተው በክርስቶስ በትንሣኤው በአራተኛው ቀን ረቡዕ ላይ እንድናስበው አድርገውናል ማለት ነው። ለምን ሲባል ሁለቱም ትንሣኤ ነው። ሁለቱም ትንሣኤ ነው ስላችሁ ጌታችን ኢየሱስ ክርስቶስ ተነሳ ብለን ለማስተማር በስጋ የተነሳውን የአልአዛርን ትንሣኤ አነጻጽሮ ለማስተማር ይመቻል። የአልአዛር ትንሣኤ እንደሚታወቀው በዮሐንስ ወንጌል ምዕራፍ 11 ላይ ይገኛል። አልአዛር ማን ነው? እንዴት ነው የተነሳው? በአራተኛው ቀን በምን አይነት ሁኔታ የሚሉትን ስናይ አልአዛር የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ነበር። በሕይወተ ሥጋ ባለበት ጊዜ ሁሉ ማረታና ማርያም የሚባሉ እህቶች ነበሩት። አልአዛር በጭንቅ በታመመበት ሰዓት መልእክተኛው ወደ ክርስቶስ ይልካሉ። እነሆ ወዳጅህ አልአዛር ታሟል። ታድነው ዘንድ ና ፈውሰው ብለው ይልኩበታል። ክርስቶስ መልእክቱን ሲሰማ እነሆ ወዳጃችን አላዛር ታሟ፣ ይህ ደዌ ለሞት አይደለም ለሕይወት ነው እንጂ ብሎ ይናገራል። በዚህ ሰዓት ደግሞ ክርስቶስን በድንጋይ ወግረው ለመግደል አይሁድ ይፈልጉት ነበር፣ በአላዛር ቦታ አካባቢ በቢታንያ ማለት ነው። ነገር ግን ጌታችን ወዳጅነቱ በዚህ የሚከለከል ስላልሆነ በአራተኛው ቀን ሲመጣ አላዛር ሙቷል። አላዛር ሙቶ አራት ቀን ሆኖታል። ሲመጣ እነ ማርያም እነ ማረታ ክርስቶስን ይቀበሉታል ጌታ ሆይ አንተ ከዚህ ብትሆን ኑሮ ወንድማችን አይሞትም ነበር ይሉታል እርሱም ወንድምሽ ይነሳል እኔ ትንሣኤና ህይወት ነኝ ይነሳልሻል ይላታል እነሆ ጌታ ሆይ ኋላ በትንሣኤ ዘጉባኤ እንደሚነሳ አምናለሁ ይህ ማለት አይሁድ ከጥንት ጀምሮ ትንሣኤ ዘጉባኤ ወይም ትንሣኤ ዘለ ክብር ሆነ ዘለአሳር እንዳለ ያውቃሉ። አይሁድ ብቻ ሳይሆን ሃይማኖት አለን የሚሉ አብዛኞቹ ይህን ይረዳሉ፣ በቀላሉ ማለት ነው። ይነሳል ይላታል፣ እርሱ በጊዜው እንደሚያስነሳው ይነግራታል። እርሷ ግን ኋላ ነው የምታስበው ማለት ነው። ወደ መቃብሩ ወስደውት መቃብሩ ቦታ ሲደርስ ጌታችን አላዛር አላዛር፣ ና ከመቃብር ውጣ ብሎ ሲጠረው አላዛር እንደተገነዘ ድንጋዩን አንስተውለት መግነዙን ፈተውለት ተነስቶ ከ40 ዓመታት በላይ በኤጲስቆጶስነት ሲያገለግል ኑሮ ተመልሶ ማረፉን ከአላዛር ሕይወት ጋር የሚዛመዱ መጻሕፍቶቹ ዜና መዋሂሉ ጭምር ያስረዳል ማለት ነው። ክቡራን የክርስቶስ ቤተሰቦች አሁን አላዛር በዮሐንስ ወንጌል ምዕራፍ 11 ላይ አንብባችሁ መረዳት ትችላላችሁ። ከክርስቶስ ትንሣኤ ጋር ምን ያገናኘዋል ሲባል አንደኛ አላዛርን ያስነሳው ክርስቶስ ነው። በአራተኛው ቀን የምናከብርበት ምክንያት ደግሞ ከእሁድ ጀምረን ስንቆጥር አላዛር በሞተ በአራተኛው ቀን ክርስቶስ እንዳስነሰው ለማስረዳት እንዲመች ነው። ረቡዕ በስነ ፍጥረት አራተኛ ቀናት ከእሁድ ጀምረን ስንቆጥር ማለት ነው። እሁድ የክርስቶስ ትንሣኤ ነው። በአራተኛው ቀን አላዛርን ስናስብ፣ አላዛርን ያስነሳ በሞት ላይ እና በመቃብር ላይ ስልጣን ያለው ጌታ መሆኑን ለማስረዳት ይመቻል ማለት ነው። ትንሣኤውን ከትንሣኤ ጋር ስናዛምደው ደግሞ የአላዛር ትንሣኤ የስጋ ትንሣኤ ነው። የትንሣኤ አይነቶች በመጽሐፍ ቅዱስ ውስጥ አምስት ናቸው። በመጽሐፍ ቅዱስ ውስጥ ሁሉንም እናገኛቸዋለን። ከአምስቱ የትንሣኤ አይነቶች አንዱ የአላዛር ትንሣኤ ነው። ይሄ ማለት የስጋ ትንሣኤ ይባላል። የህሊና ትንሣኤ፣ የልቡና ትንሣኤ፣ ትንሣኤ ልቡና፣ ትንሣኤ ህሊና፣ ትንሣኤ ክርስቶስ፣ ትንሣኤ ዘጉባኤ፣ ትንሣኤ ዘስጋ እያን የምንጠራቸው የትንሣኤ አይነቶች አሉ። እነዚህን ክቡራን አድማጮቻችን እና ተመልካቾቻችን በጊዜው እያንዳንዳቸው ይዤላችሁ እንደምቀርብ ፈቃድ እግዚአብሔር እንዲሆን እየተመኘው እኔም ቃል ገባላችኋለሁ። ለአጭሩ ግን አሁን ባለው የአልአዛርን ትንሣኤ አስረዳለሁ። የአልአዛር ትንሣኤ የሚመደበው የስጋ ትንሣኤ ከሚባለው ውስጥ ነው። የስጋ ትንሣኤ ማለት ደግሞ ተአምራዊ የሆነ የትንሣኤ አይነት ነው። ተአምራዊ በሆነ ነገር የሞተን ሰው ነቢይ ሊሆን ይችላል፣ እንደ ኤልሳ ያለ እንደ ኤልያስ ያለ ወይም ደግሞ ራሱ ክርስቶስ ራሱ እግዚአብሔር በፈቀደው ጊዜ እንደ አልአዛር የሚያስነሳው ማለት ነው። በሁለት መቶ አንድ ጊዜ ሊሆን ይችላል፣ በሺህ ዘመናት ሊሆን ይችላል፣ በሁለት ሺህ ዘመናት ሊሆን ይችላል። አናውቀውም፣ ግን በተአምራዊ በሆነ ነገር የምንነሳው የትንሣኤ አይነት ነው። ሁሉ ሊነሳው አይችልም። ከተነሳ በኋላ ግን ተመልሶ ይሞታል። ከሞት መሸሽ ይችላል እንጂ ማምለጥ አይችልም ማለት ነው። ጊዜያዊ የሆነ ነገር ስለሆነ ተመልሶ ይሞታል። ስለዚህ የአልአዛር ትንሣኤ አንደኛ የተአምር ትንሣኤ ነው። የተአምር ትንሣኤ በመሆኑ ሁለተኛው የሥጋ ትንሣኤ ነው። አልአዛር የሥጋ ትንሣኤ ነው ማለት ተመልሶ ሙቷል ማለት ነው። አልአዛርን ተመልሶ ከሞት ሊያድነው የቻለ የለም። ስለዚህ ተመልሶ ሙቷል። ሁለተኛው ይሄ ነው ድክመቱ የአልአዛር ትንሣኤ ሶስተኛው የአልዓዛር ትንሣኤ በብሉይ ሥጋ ነው የተነሳው። ማለት ቢነሳም ሞት የሚስማማውን ባህሪ ነው ይዞ የተነሳ እንጂ ከሞት እንዳይሞት የሚያደርገው ነገር የለም ማለት ነው። የክርስቶስ ትንሣኤ በአዲስ ሥጋ ነው። የአልዓዛር በአራተኛው ቀን ነው፣ ያውም በብሉይ ሥጋ። እንዲሁ ክርስቶስ የተነሳ በራሱ ስልጣን ነው። አልዓዛርን ያስነሳው አካል ሌላ ኃይል ነው ሌላ አካል፣ አምላክ ወልደ አምላክ ኢየሱስ ክርስቶስ ነው ጠርቶ ያስነሳው። ክርስቶስ ግን በቅዱስ ቄርሎስ ድርሳን ላይ ተጽፎ እንደምናገኘው ወተንሳእኩ በስልጣነ ባሕቲትየ፣ በራሴ በብቻዬ ስልጣን ተነሳው ይላል። በአንዳንድ አገላለጾች አብ አስነሳው፣ አባቱ አስነሳው፣ መንፈስ ቅዱስ አስነሳው የሚሉ አገላለጾች አሉ። እነዚህ ሁሉ የሚያሳዩን የሚያስረዱን የክርስቶስ ቤተሰቦች የአብ የወልድ የመንፈስ ቅዱስ ስልጣን፣ ጌትነት፣ አምላክነት፣ ካህሊነት ቻይነት ሁሉን ቻይነት የጋራ አንድነት መሆኑን ለማስረዳት ነው እንጂ የስልጣን ልዩነት የአቅም ልዩነት ኑሮ እንዳልሆነ መረዳት ያስፈልጋል። ስለዚህ አልአዛርን ያስነሳው ክርስቶስ ነው። ክርስቶስ ግን በራሱ ስልጣን ነው የተነሳ ማለት ነው። የአልአዛር ትንሣኤ በብሉይ ነው። የክርስቶስ ትንሣኤ በሐዲስ ሥጋ ነው፣ ሞት በማይስማም ነው ተመልሶ ሞት በሌለበት አዳይ በሆነ ህይወት መለኮት የተዋህደው እስከ መጨረሻው ድረስ ደግሞ ሌላ ትንሣኤ ዘጉባኤን የማይጠብቅ መሆኑን በማነጻጸር በምሳሌነት ለማስተማር ይመቻል። አሁን ከአልአዛር ትንሣኤ ምን እንማራለን የሚለውን ማየት አለብን። ከአልአዛር ትንሣኤ የመጀመሪያው የምንማረው የእግዚአብሔር ወዳጅነት ከመቃብር በኋላ ቀጠሮ እንዳለን የሚያስተምር መሆኑን ያሳያል። የተወደዳችሁ የክርስቶስ ቤተሰቦች ብዙ ወዳጆች ይኖሩናል ሕይወቱን የሚጋሩ ምክራችን የሚያዳምጡን የሚመክሩን ለእኛ የሚያስቡልን መኖራችን የሚፈልጉ በጊዜ ግባ፣ በጊዜ ውጣ፣ ሁኔታው ጥሩ አይደለም፣ መኪናው እንደዚህ፣ የሚመክሩን ብዙ ወዳጆች አሉን። እነዚህ ሁሉ ወዳጆቻችን ከአቅማቸው በላይ ሆኖም ይሁን ሳይሆን ከብዙ ነገሮች ሊሰውሩን አይችሉም፣ ከሞት ሊያድኑን አይችሉም። እግዚአብሔር ግን ከሞት በኋላ ቀጠሮ ይሰጠናል። ከመቃብር አስወጥቶ ሊያናግረን የሚችል ና ውጣ ሲለን ማስወጣት የሚችል መሆኑን ያሳየናል ማለት ነው ስለዚህ ሁላችንም በህይወተ ስጋ ስንኖር ከእግዚአብሔር ጋር ጥብቅ የሆነ ህይወት ሊኖረን ያስፈልጋል ከእግዚአብሔር ጋር የሚገናኝ ለንስሐ የተዘጋጀ ስጋውን የሚበላ ደሙን የሚጠጣ የክርስቶስን ትምህርት የሚሰማ ለሰዎች የሚራራ አይምሮ ሊኖረን ያስፈልጋል አንደኛው ይሄ ነው ሁለተኛው የእግዚአብሔርን ቃል መስማት ካላዛር ትንሳኤ እንረዳለን አልአዛር መቃብር ውስጥ ሆኖ ና ውጣ የሚለውን ቃል መስማት ችሏል ማለት ነው። ይሄ የእግዚአብሔርን የቃሉን ብርታት፣ ኃያልነቱን፣ ስልጣኑን፣ ቻይነቱን ጭምር ያስተምራል። የእግዚአብሔር ቃል በሙታን ላይ ስልጣን አለው፣ በመቃብር ላይ ስልጣን አለው፣ በበሽታ ላይ ስልጣን አለው፣ በሁሉም ችግሮች ላይ እግዚአብሔር ስልጣን አለው። ስለዚህ ሰምቶታል፣ ስለሰመው መነሳት ችሏል ማለት ነው። የሞተውን እንኳን መቀስቀስ ይችላል። የእግዚአብሔር ቃል በመቃብር ውስጥ ያለውን መግነዝ የተበተበውን ድንጋይ የተጫነውን ሳይቀር እግዚአብሔር ተነሳ ውጣ ካለው አቅም የለውም መቃብርም ሞትም ማለት ነው። ይህን ያሳያል። በመቃብር ላይ ስልጣን ያለው ቃል፣ መለኮታዊ ቃል፣ አካላዊ ቃል እንዳለ ያስረዳናል። ይህን መርሐ ግብር የምትከታተሉ አድማጮቻችንና ተመልካቾቻችን ሁላችሁም ከዚህ የምንማረው የእግዚአብሔርን ቃል መስማት እንደሚገባን ነው። እንዴት ነው ቃሉን የምንሰማው? ቃሉን ሰምተን ተግባራዊ እናደርገዋለን ወይ? ለምሳሌ አልአዛር የእግዚአብሔርን ቃል የክርስቶስን ቃል ሰምቶ ከመቃብር አልወጣም ማለት አልቻለም። ተግብሮታል፣ ሰምቷል፣ ወጥቷል ማለት ነው። አሁን ይህን የምትሰሙ የምታዳምጥ ሁላችሁም ጫት የምትበሉ ሲጋራ የምታጨሱ ብዙ የመጠጥ አይነቶች እየጠጣችሁ የምትሰክሩ ሰዎች በአብ በወልድ በመንፈስ ቅዱስ ስም እለምናችኋለሁ፣ ከዚህ ውጡ። በቃ ጫት አትብሉ አታጭሱ ከዚህ ህይወት መውጣት ይገባቸዋል፣ ማለት ነው። ከእንደዚህ አይነት ወጥተን ቃሉን መስማ አላዛር በቃብር ውስጥ ሆኖ መሰምቶታል ማለት ነው። አሁን እኛን እኮ እንደ መቃብር የተጫኑን እንደ ድንጋይ የተሸከምናቸው የችግር አይነቶች፣ እንደ መግነዝ የተበተቡን የተለያዩ የክፋት ሰንሰለቶች አሉ እነዚህን ሁሉ በጣጥሰናቸው መውጣት የምንችል የእግዚአብሔርን ቃል ስንሰማ ነው። እና ሁላችንም የእግዚአብሔርን ቃል መስማት ይገባናል እላለሁ። ላለማስረዘም እዚህ ላይ ያቋርጠዋለሁ። ቀጣዩን ደግሞ አዳማሙስ በሚል ይዤላችሁ እቀርባለሁ። ይህን መርሃ ግብር የምትከታተሉ ሰዎች የሚጠቅም መስሎ ከተሰማችሁ ሰብስክራይብ፣ ሸር፣ ላይክ ማድረግ እንዳትረሱ እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም